ከራሴ ቀን የሚያሳዝነች ፓርቲ ትናንት እዚህ ጋር ነው ማለት፣ የእናትነትም የእህትነትም የፍቅረኛም የሁሉ ነገር ውክላል። ሚኮ እንግዲህ እዚህ ጋር ትናንት የጠፉ ሰዎችን ብዙ ልጆችን ይዞ መጥቶ ነበር። እንግዲህ የጓደኝነት ጥግ ካሜራ ተሰብሯል ብሏል። አርግዛ በቃ ቤተሰቦች ታ ገርሞ ነገር በቃ እርጉዝ ምናምን በቃ ፕራንክ መስሪያ ሆነ። በቃ አደለም ከማን ያረገዛቸው ካንታ ሆን ሳትወስዳት በቃ ሁሌ እንደዚህ ኮስተር ባለ የሄርሜላ ጭቅጭቅ ግርም የሚል ነገር ነው አደለም? ይበቃሻል። ገዛችሁ አብርሃም ምን አቱ ነው? ሄርሜላ ምገዛለት ሁንም ወርቁንም ሄርመላናት የገዛችሁ ተባለ። እንግዲህ አብርሃም ምን አቶ ነው? አብርሃም የሚሰራውን የታርጉ ነገርኛ የምናደርገውን ነገር ተጋግዘን እናደርግልሃለን። ገባክ? ስራ ላይ ትናንት ቢኒ ተፈንክቶ ስታዩ ጊዜ እንደው ብሩክ ተወጋ እያላችሁ እንደው ፕራንክ ሰራን አላቸው። እኛ እንድናቅ ማፈልገው ነገር ካለ እሱም ነገር ብዙ ነገሮችን ይነግራል፣ ከኛ በተሻለ መልኩ ወጣት። እንግዲህ ተፈነከተ የተባለው ግለሰብ እንግዲህ ቢኒያም ነው። እንግዲህ እንደምታዩት ጓደኞቹ ከበባ አድርገውታል። እንግዲህ የእውነት ይሁን የውሸት ይሁን እስካሁን ድረስ ምንም ያየነው መረጃ የለም። ፀጉሩ መላጨቱ ግን የእውነት አስመስሎታል። እንግዲህ ፕራንክ የሚያበዛ ሰው በህይወቱ ላይ የዚህን ያክል እምነት ያሳጣል። እንግዲህ ትክክለኛም ተጎድቷል፣ አልተጎዳም ለማለት በጣም የሚከብድ ነገር ነው እንደው የምታዩት ነው። ስለ ቢኒያም ማለት ነው እንግዲህ ቢኒያም ነው እንትን ያለው። እናንተ ግን በብሩክ ስታሳብቡ አላችሁ። ብሩክ እንግዲህ ትናንትና ያው ደስተኛ ሆኖ እንዲሁም ደግሞ ሃይሚም የራሷን ሰርፕራይዝ ስትታ በራሷ ይህንን ነገር ይፋ ልታደረግ መታ። እንዲሁም መግቢያ ላይ የተናገረችው ነገር ከመቸከሷ በፊት የተናገረችው ነገር ምን አድርግ ነው የምትሉት? አትደሰት ነው ወይ የምትሉት? ለምን ተደሰተ? ለምን ሳቀ? ምን አደረጋችሁ? ቁርሳችሁን የበላባችሁ? ምን ደረሰባችሁ? ብላ እንግዲህ ራሷ ነች እንግዲህ የተናገረችው። እንግዲህ ሀይሚን ሀይሚን እያላችሁም ለሀይሚ አዛኝ ይመስላችሁም ስለ ብሩኬ መጥፎ ነገር የምታወሩ ሀይሚ ምን ያክል ስሜቷ እንደጎዳት ትናንትና እያያችሁ ነው እንግዲህ በተቻላችሁ መጠን በእንደዚህ አይነት መልክ ሳይሆን ከጠገቦ ያለውን ሰው በእንደዚህ አይነት ተንኮል ሳይሆን በራሳችሁ በእኔ ቢሆንስ በቃ የሆነ እንደማስ ደስታት ብቻ እያያችሁ ነው። ምክንያቱም ሀይሚም ሆኑ ብሩኬ በእነሱ የተነሳ መጥፎ ነገር በሚደረገው ነገር ደስተኛ እንዳልሆኑ ብቻ የተወሰነውን ፓርት ገልጸዋለች። ሃይሚ እንዳያችሁት መግቢያው ላይ ከመቸከሷ በፊት ማለት ነው ማለት የተናገረችው ነገር ትክክለኛ ነገር ነው። በቃ ሪል ነገር ነው ማለት ምን በቃ በዚህ ልክል የሰውን ልጅ እንዲመጥላት አስፈላጊ አይደለም። ብትጠሉም እንኳን እሱ ህይወት ውስጥ እንዲህ እየተመኛችሁ አይደለም። እንዲሁም ደግሞ የብሩኪ አድናቂዎች ናቸው። ፕራንክ እናድርግ ብለው ነው ምናምን ብላቸዋል። ባይዘወይ ማን ነው ፕራንክ ያደረጋችሁት? ማለት እነሱ ፕራንክ ስለሚያደረጓችሁ እናንተም ፕራንክ ያደረጋችሁ ነው ወይስ እነሱን ነው ፕራንክ ያደረጋችሁት? ወይስ ተመልካቹን? አልገባኝም። እና ፕራንክ ነው እናረጋለን ብለን ነው እያላችሁ ስታወሩም ነበረ። ምንም ሆነ ምን ባይዘወይ ዋናው ደህናነቱ ጤንነቱ ነው እኛ ያሳሰበን የነበረው። ብቻ ግን በጣም ከባድ ነበር። ቤተሰቡ ሁላ ተረብሾ እንደምታዩት እንግዲህ ሲደውል ነበረ እየደወሉለትም የተናገረውን ሰምታችኋል ማለት ነው። በተሻለ መጠን እንደዚህ አይነት ዘገባ የምንዘግቧላችሁ ገና ቪዲዮ ከታየልን ብላችሁ በቃ የሆነ ወደ ራሳችሁ መለስ እንድትሉ ያደርጋችኋል። ሀይሜ የተናገረችሁ ብዬ አስባለሁ። ገና ታዳጊ ወጣቶች ናቸው። ምንም አይንካቸው፣ ክፉ አይንካቸው። ይህም ፍቅራቸውን ያዝልቅላቸው። ለስራ ብለው አንዳንድ ነገሮች በሚናገሩት ነገር እውነት እየመሰላችሁ ብዙዎቻችሁ ስለ ሀይሚም ስለ ብሩኬም ብዙ ነገር የምትሏላችሁ እና ይህን ነገር ብናስተካክል ባይነኝ፣ እኔ በራሴ ማለት ነው። እና እኔ ሀይሜ ትናንትና ቁርታኛለች፣ እውነት ምን ቁርሳችሁ? እንፈላባችሁ ምናችሁ ላይ ነው የደረሰው ብላለች። ብሩክ እውነት ዋን ነው። እግዚአብሔርን አንዳንዴ እኮ ሀይሜ አትናገር፣ ከተናገረች የባልሽ ጠበቃ። የእኔ ምርጥ ይመችሽ። እውነት አንቺ እንደፈለግሽ አድርጊው እንጂ ማንም ሰው ሲናገርብሽማ ለማንም ዝም እንዳትይ። እሱም አይደራደርም በሷ የመጣ ማለት ነው። እና እንደምታዩት ነው እንግዲህ፣ የትኛው ወንድ ነው እንደዚህ ቦታ የማይበቃ ቦታ ላይ ለሀይኒ ፍቅር ተብሎ እንደዛ መሬት መተኛ ታስባችሁታል? በቃ ፍቅር ማለት እንዲህ ነው፣ መስዋዕትነት መክፈል። ሀይሚም ደግሞ የምታደርጋቸው ሀረካቶች እንዴት እንደተመቹ ትናንትና አጣይቆኝ። እኔ ለእናንተም ተመችቷችኋል ለእኔ ብቻ ነው? እኔ ግን ተመችቶኛል የምር ማለት ነው። ድብስብስ ድብስስ አላደረገችም። የሆነ የእናትነትም የእህትነትም በቃ እንደምን ሁሉንም ሴት ልጅ ባዘጉ ማነ ሁሉም ነገር ትወክላለች፣ እና ብቸኝነት እንኳን አይሰማውም እዛ ቦታ ላይ ሆኖ ብሩኩ ማለት ነው። በዚህ አጋጣሚ እንዲሁም ደግሞ ትናንትና ወንድሞቹ ራሱ ደግሞ ነው ምንሆናል እስኪሉ ድረስ በጣም የሚገርም ነገር ነበር። ነገር ግን ተውታጅራችን ግ የተፈጠረው ከቢኒያም ላይ ነው እንዳያችሁት፣ የቢኒያም እውነት ውሸት ይሁን እኔ እስካሁን ድረስ ምንም አይነት ማስረጃውን አላወኩም። እንደምታዩት እንግዲህ ሩታም ከሄርሜላ ጋር ብጥብጥ ውስጥ ነው ያለችው። መኪና ገዝታለች ሄርሜላ፣ ወርቁንም ሄርሜላ ነች የገዛችው በሚል ሳቤ እንግዲህ እየተጣሉ ነው ያሉት። ሩታ እንግዲህ ገና ሁለት ወር ሞላት ቤተሰብ ሁለት ወር ሞላት መሰለኝ አይዶ ነው እንግዲህ አስባች ሰው ሁለት ወር ሳይሞላት በዚህ እልክ ወጣ ወይኔ ጭቅጭቅ ፈጣሪ የትግስት ስጠኝ ኧረ ትንሽ ታገሱ ተው ተው እንዲ ከመቼው ከመቼው ወገብሽ ጸና ቆይ ሩታ በነገራችን ላይ አሁን ላይ የሚወልዱ እናቶች ጠንካሮች ናቸው እንደ ድሮ በቅቤ በዶበግ እየታረደ ምናምን መታረስ ቀርቷል እና አጥሚት ይጠጣሉ በቃ ወገባቸውን ይዘው ልክ እንደ ሩታ እንደትናንትናው ማለት ነው። እኔ የሩታ ነገርማ ግርም እያለኝ ነው እግዚአብሔርን፣ ማለት ጎበዝ ከሆና ትሆን። እጅ አለመስጠቷ ጥሩ ነው፣ በስራ አለም ላይ ማለት ነው። ግን ደግሞ በስማ ምን የሳስበው እንዲህ ምንም እረፍት እርግዝናው ነው ላይ ራሱ እረፍት አላደረገችም። እኔ የምትገርም እርጉዝ እሷን አየሁ፣ ከኢትዮጵያ የምሬ ስነግራችሁ፣ ሳትቅለበለብ ሳትቅለሰለስ የወለደች ማለት ነው እና ብጥብጥ ላይ ናቸው እነሱ ራሱ አሁን ላይ ማለት ነው እና ቢኒያም እንደምታዩት ነው እንግዲህ። እውነትን ውሸት የማውቀው ነገር የለም። የምታውቃላችሁ ጻፉልን ኮመንት ስር እንግዲህ። አላቅም ድራማ ይሁን የእውነት ይሁን አላቅም። ፀጉሩ መላጨቱ ነው እንግዲህ ድራማ ነው እንዳይሆን ያስደረገው ማለት ነው እና ሌላ ቦታ እንደዚህ ረብሻ ያሰሙ ለቅመሟና ለንጉሳችን አትለጥፉባቸው። እነሱ የራሳቸው ፍቅር የሚያስቀና ፍቅር አላቸው። ፍቅራቸውን እስከ መቃበር ያደርግላችሁ። እውነት ብሩክ እና ሀይሚ ትለያላችሁ ትለያላችሁ የመሬን ነው። አንዳንዴ እኮ እንደዚህ ወጣ ያለ ነገር ስትሰሩ ኦ ማይ ጋድ ፍቅር ነው የምጨምሩብን። ታጦ ዝዙን አላችሁ እኛን ራሱ ማለት ነው፣ ሃይሜ እና ብሩኬ ማለት ነው። እና እሷም ለብሩክ እኔ ያለው ስትል፣ ብሩክም ለሃይሜ እኔ ያለው ሲሉ፣ እኔ በጣም ደስ ይሉኛል። ባይ ዘ ወይ ማለት ነው። እና በተቻለን መጠን የተሳሳተ መረጃ እየለቀቅን እያወራን የሰውን ቤተሰብ ባንረብሽ ጥሩ ነው። እንደምታዩት ትናንትና ብሩኬ እንግዲህ ከሄኖክ ጋር ራሱ ሄኖክና ሚፍታህ ተገናኝቶ ነበረ። የሚገርማቸው ነገር ዩትዩበሮቹ ከየትም ብሎ ከየት ሳይገናኙ አይውሉም፣ በነገራችን ላይ ማለት ነው። እኛ ግን ያችን ማታ ጠብቀን ያችን ቪዲዮ ስለምንለቅ ሰላም የሌለ ነው የሚመስለን፣ ሰላም ያጡ ምናምን ብዙ ነገር ነው የሚመስላቸው። በየመሃሉ እንግዲህ ቀኑን ሙሉ ለእናንተ ፎቶ ሲለቁ ወይም ደግሞ ቪዲዮ ሲለቁ ወይም ደግሞ ላይቭ ላይ ቁጭ ማለት አይጠበቅባቸውም። እነሱ እርስ በራሳቸው ይገናኛሉ፣ ወንዶቹ ይገናኛሉ። እንግዲህ ሀይሚ ናት፣ ሀይሚ ከማን ጋር እንደምትገናኝ አናቅም። ከብሩ ጋር ብቻ ነው እስካሁን ምናያት። እሷ ደግሞ ሴት ልጅ ናት። የሴት ልጅ ደግሞ ሴት እንደመሆኗ መጠን መስራት ያለባትን ነገር ቤት ውስጥ አንዳንድ ነገሮች ትሰራለች። አሁን ወንድ አለ ባል አለ ንጉሥ አለ ትላላቸው። ምግብ ሆነ ምንም ቢሆን ቤት ጽዳት፣ ራሱ ሴት ልጅና ወንድ ሲኖር አንድ አይደለም። ቤተሰቦች ይህን ታውቃላችሁ። ሰው አንዳንድ ነገሮች ሊኖሩ ይችላሉ። ግዴታ ከእነሱ ጋር መንጠልጠር የለባትም። ሀይሚን የጥላ ነው ብላለች ኮመንት ስራ፣ እንዲ ማለት ነው እና ይህ እንደዚህ አይነት ነገሮችን ባንጠቀም ጥሩ ነው ብዬ አስባለሁ። በእርግጥ እናንተ ስለምትወዷቸው ነው። ነገር ግን ደግሞ ብትወዷቸውም መጥፎ ነገራቸውን አትመኙላቸው። ብርኬ ደግሞ የሴጣን ጆሮ ድፍን ይበል። አሁን እንደዚህ ሰው ሁሉ ተወጋ ተወጋ ይለኛል። ምንድን ነው ቁ ያላለ ሀይሜን ስቀሰቀሰው ማለት ነው እና ለራሱም ደንግጦ ራሱን ራሱ አላምን ብሎት ሀይሚ ደግሞ ታሸገ ይቀርል ታሸገው የተሰፋው ትላለችና እና ራሱን አላምን ብሎት ራሱ ሲፈትሽ በጣም እየሳቆኝ ነበር። ትላንትና ማለት ነው። ታታ ቲክቶክ ላይ ለራሱ እንትን እያለ ነበር፣ እያዘዋወሩት ነበር። እንደገናም ሀይሚም ጥንቸሎቹ ተመጡ ሰላምታ ተረስተናል ለምንድን ነው ብሎ አቤቱታ አቅርባችሁ ነበር። በዚህ አጋጣሚ አቤቱታችሁ ደርሷታል፣ መልሳላችኋለች። የንጉሱ ንግስት ማለት ነው። ይመቻት። በዚህ አጋጣሚ ማለት ነው። ወይኔ፣ ይሄ ደግሞ እንትን ቲክታክ ላይ ሙሽየንና ሀይምየን እንዴት ነው በአንድ አይነት ልብስ አረረ በቃ አማትና አማትና ልጅ መሆናቸው ቀርቶ እሷ እናትና ልጅ እየሆኑ ቢኗን አሁን አሁን ላይ ሳስበው ማለት ነው፣ ልብሳቸው አንድ አይነት ሁለት ቢጃማ አላቸው። አይነትነታቸው የሚገልጽ ነገር ደግሞ በቃ ደስ ይላል። በጣም ሜዲያው ላይ በእንደዚህ አይነት መልኩ በቃ እሷን ቀደም አድርጋችሁ እናትየዋን ቀደም፣ ከዛ ሀይሚን ከተል፣ ሙሽየን ቀደም፣ ከዛ ሀይሚን ከተል፣ ከዛ ልጁን ስታደርጉ በጣም ደስ የሚል ፍቅር ያላቸው ብቻ ግን ይመቻችሁ። ግን መጥፎ ነገር ከማድረግ ያው መቆጠብ አለባቸው። ሌሎቻችሁ ደግሞ ገና ለገና ስለተወራ ብላችሁ ወሬ ትክክል ነው ብላችሁ ዜና የምትዘግቡ ጥቃቅን ዩቲዩበሮች አላችሁ ልክ እንደኔ ሆናችሁ። ግን እኔ ግን እኔ በውሸት ላይ ብዙ አላተኩርም። እኔ ማለት ወይ ታም ሌለዋሽ ይሆናል እንጂ ውስጥ ላይ ውሸት ነገር እኔ አላወራም ማለት ነው። እና እንደዚህ እኛ ካላወራን ወይ ሀይሚ ወይ ብሩኬ ካላወራን ትክክለኛ ነገር ነው ብላችሁ አትመኑ። ምንም አይነት ነገር ቢፈጠር ብለዋል እውነት ነው። ራሳቸው ካስ ካልተናገሩ ድረስ ማንም የፈለገውን ሊያወራ ይችላል። ምክንያቱም በነሱ ፕሮፋይል፣ በእነሱ ፎቶ ብዙ ሰው እየሰራ ስለሆነ አሁን ላይ ሁሉም እየተነሳ አፍቃሪ ነው በሀይሚ በኩል እናፈቅራለን የሚል ምንቴ ራሱ በጣም አስቆኛል። በቀደም ማለት ነው እና ስለ ሀይሚ እስር ቤት ዘፈንኩኝ ብሎ የሻማ ወረዳ ላይ ምናምን በዚህ ልክ ራሱ ይህን ያክል እንግዲህ ጉዞ ቪዲዮ እየተሰራ ነው ያለው እና ያን ያክል ሌላ ሰው ስለነሱ መጥፎ ነገር ሲያወራ እነሱ ጋር ራሳቸው ከአንደበታቸው እንዲሆንና እስካላሉ ድረስ ኦዲየንሶች፣ ትክክለኛ አድናቂዎች፣ በጣም ልክ እንደ ልጆቻቸው የምትወዷቸው ኦዲየንሶች ስላላችሁ ማመን የለባችሁም ራሳችሁን እንድትሆኑ ማንንም ሰው ጋር መጨናነቅ እንደሌለባችሁ ያው ማት ትናንትና ብሩኬ ነግሯችኋል ማለት ነው። ከዚህ ውጭ እንግዲህ ሰላማችሁ ብዝት ይበል የኛ ውድ ቤተሰቦች። በዚህ ልክ ግን በቃ ጭንቀታችሁ በተሰማም ኮመንት፣ ራሱ ቲክቶክ ላይ ራሱ በጣም ብዙ ነገር ነው እያየሁ የነበረው ትናንትና። እንደው ዛሬ መሽቶ አይቼ እንዴት አስችሏቸው እነሱ ራሱ ቲክቶክ ላይ እንዴት አልመጡም ብዬኔ ራሱ በጣም ገርሞኛ። ምክንያቱም ባለፈው እንኳን ታመመ ሳይባል ወዲያው ነው እንደዛ መርፌ ሲወጋ ቲክቶክ ላይ ፖስት የተደረገው። ባጭሩ ቢሆንም ሃይሚናት የፖስተችው ሃይሚናት የቀረጸችው በዛን ሰዓት እና ግማሹ ሰው ሃይሚናት የቀረጸችው ያለ አለ ኮመንት ስር እንዳሉትም እሷ ሃይሚ ሆነች እና የሆነ ችግር ሲፈጠር ራሳቸው ወይ በኢንስታግራም ወይ በቲክቶክ ያሳውቃሉ። ዩቱብ ላይ እንኳን መምጣት ባይችሉ እንዲሁም ደግሞ ያው ስምርጌም ጠፋች እርጉዝ ሆና የጠፋችው ተብሎ እንግዲህ ፍፄ ቡታጅራ ሄዶ ቀስቀስቀስቀስ እያደረገ ነው ዩቱበሮችን። እንዲያው እንግዲህ ከስንት ጊዜ በኋላ መታልናለች። ትናንትና በጣም ናፍቃን ነበረ ስምሪ ማለት ነው። በዚህ አጋጣሚ የአስራተኛ ክፍል ተማሪ ነኝ ብላለች። እንግዲህ ይቅናሽ። ዩኒቨርሲቲ ስገቢ ወደ አዲስ አበባ ትመጫለሽ። አንቺ ብትኖሪ እኮ ሃይምዬ እየ ብቻዋን አትሆንም ነበረ። የምሬን እውነት ምርጥ እህትናት። በዚህ አጋጣሚ ማለት ከሃይሚ ጋር የምትሄድ አይነት ባህሪ ያላት ሴት ናት። ምክንያቱም በእድሜም ሆነ በምንም በላይፍም በምንም ምንም ማለት የፍቅረኛዋ እህትም ብትሆንም ያን ያክል ብዙ ምንም የሚያገናኛቸው ነገር አይኖርምና ይስማማሉ ብዬ አስባለሁ። ሀታ ራሱ አብረው ከእሷ ጋር ቢኖሩ ከብሩኬ ጋር አሁን እንደዚህ አይነት አተኛኘት እኔ ለብሩኬ እኔ ያልመርጥለትም ምክንያት የሆነ ሰዓት ወይ ወገቤን አመመኝ እላሉ ወይ እንግዲህ ግሩ የሆነ ነገር ይሆናል ሰው በአንድ ላይ የሚጠቃለሉበት ጊዜ እስኪስተካከል ድረስ አንድ ሰው ቢኖራት ሀይሚ፣ ከዛ ቡርኬም ደግሞ እንደፈለገው ዘና ብሎ የሚተኛበት ቦታ ቢኖር ደስ ይለኛል። ማለት ትናንትና ቆርመድ ጭብጥ ተብሎ እንደዛ ሳየው በጣም ነው ያሳዘነኝ ማለት ነው። ማለት በዚህ ልክ በቃ በእርግጥ ምንም ማለት አይደለም ለወንድ ልጅ ማለት ነው። ግን ደግሞ ቢሆንም አሁን ማለት ቦታችሁን ትታችሁ እዚህ ጋር ለሌላ ሰው ጉዳት እንዳይደርስ ብላችሁ በእርግጥ ይገባታል ሃይሚ። ግን ደግሞ ቢሆንም ገደብ አለው። ገደብ የሚባል ነገር አለ። እና በጣም ብቻ ያሳዝኑኛል እኔ ትናንት በጣም ነው ያዘ ያሳዝኑኝ ማለት ነው። እሷም ፈልገው አይደለም እሱም ፈልጎት አይደለም። ብቻ ፈጣሪ ከእናንተ ጋር ይሁን። ለማንኛውም ጥሩ ነገር እንደሚመጣ ባለሙሉ ተስፋ ነኝ። ዛሬ ሰፕራይዝ አለ እንግዲህ የምናየው የሆነን ቤተሰቦች ባይ